ሰላም ጤና ይስጥልን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። ለምንም አይነት ፈታኝ ሁኔታዎች የማይበገር ጠንካራ ሰራዊት መገንባቱ ተገለጸ። ግዳጁን በጽናት የሚፈጽምና በምንም አይነት ፈታኝ ሁኔታዎች የማይበገር ጠንካራ ሰራዊት ተገንብቷል ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ሰራዊቱን ባበረታቱበት ወቅት የኢትዮጵያን ሰላምና እድገት የማይሹ ቅጥረኞች በሰራዊታችን ጠንካራ ክንድ የእጃቸውን አግኝተዋል ሲሉም ተናግረዋል። ለኢትዮጵያ ሰላም የምንከፍለው ዋጋ ያኮራናል ያሉት የሰሜን አዛዥ ሌተናል ጀነራል ብርሃኑ በቀለ በተሳሳተ ስሌት የገመገሙን ታሪካዊ ጠላቶቻችንና ተላላኪ ባንዳዎቻቸው የአፍረት ካባቸውን ተከናንበዋልም ብለዋል። በኢትዮጵያና ህዝቦቿ ክብር መቼም ቢሆን እንደማንደራደር ታሪካዊ ጠላቶቻችን ጠንቅቀው ያውቁታል ያሉት አዛዡ ሌተናል ጀነራል ብርሃኑ በቀለ ለዚህም ትንኮስ አድርገው ሰላሟን ለማደፍረስ የተፈታተኗት ሁሉ የደረሰባቸውን ውርደት ያስታውሱታልም ብለዋል። በየትኛውም ሁኔታ ውስጥ ሆነን መጪውን ጊዜ ታሳቢ ያደረገ ወታደራዊ ዝግጁነታችንን እያረጋገጥን እንገኛለን ህገ መንግስታዊ ተልኳችንንም በጽናት እንፈጽማለን ሲሉ ተናግረዋል። የሰራዊቱ አባላት በበኩላቸው የቀጠናውን ሰላም አስተማማኝ ለማድረግ በርካታ ስኬታማ ተልእኮችን ስንፈጽም ቆይተናል። አሁንም ማንኛውንም ግዳጅና ተልእኮ በጀግንነት ለመፈጸም እንደ ግልም ሆነ እንደ አሃድ ዝግጁነታችን ከምንጊዜውም በላይ የላቀ ነውም ብለዋል። የሰሜን ምስራቅ እዝ ሰላምና ጸጥታ በመረጋገጡ በከተማ አስተዳደሩ ለተመዘገቡ ስኬቶች የላቀ አስተዋጽኦም አበርክቷል። በአፋር ብሔራዊ ክልላዊ መንግስት የሰመራና ሎጊያ ከተማ አስተዳደር በ2017 በጀት አመት ላከናወናቸው ተግባራትና ለተገኙ ስኬቶችም የሰላምና ጸጥታ መረጋገጥ የሰሜን ምስራቅ እዝ የጎላ ሚና ማበርከቱን የከተማው ከንቲባ ተወካይ አቶ መሐመድ አወል ገልጸዋል። አቶ መሐመድ አወል ከእዙ ሚዲያ ጋር ባደረጉት ቆይታ እንደገለጹት ከተማ አስተዳደሩ በበጀት አመቱ የመንገድ መሰረተ ልማት የግንባታ የኮሪደር ልማትና መሰል ተግባራቶችን ለማከናወን ሰፊ እቅድ ነድፎ ወደ ትግበራ የገባ መሆኑንና አበረታች ውጤት ማስመዝገብ መቻሉንም ጠቅሰዋል ከሀገራዊ ለውጡ በፊት ከአርባ ሚሊየን የማይዘል የነበረው የገቢ መሰብሰብ ሂደት ወደ አራት መቶ ሚሊየን ከፍ ማድረግ የተቻለ መሆኑንም አብራርተዋል የከተማው የኮሪደር ልማት በፍጥነት እየተከናወነ ሲሆን ከ ስልሳ ስምንት እስከ ሰባ ፐርሰንት ውጤት መመዝገቡንም አቶ መሀመድ አስታውቀዋል እንደ አቶ መሀመድ ገለጻ ሰላም የእድገትና የልማት ቁልፍ መሳሪያ ተደርጎ የሚወሰድ ሲሆን በክልሉና በከተማ አስተዳደሩ ለተረጋገጠው አስተማማኝ ሰላምና ጸጥታ በአካባቢው የሚገኙ የሰሜን ምስራቅ እዝ የሰራዊት ክፍል የማይተካሚናም ተጫውቷል ሰራዊቱ የአካባቢውን ሰላም ለማረጋገጥ አስፈላጊውን መስዋዕትነት ሁሉ እየከፈለም ይገኛል ብለዋል አቶ መሀመድ አወል አያይዘውም የአፋር ህዝብ በሰላምና በኢትዮጵያ የማይደራደር መሆኑን የገለጹ ሲሆን በአንዳንድ የሀገራችን አካባቢዎች ሰላምን ለማደፍረስ እየሰሩ ኃይሎች ሰላም የልማትና የእድገት ማነቆ መሆኑን ተገንዝበው ወደ ሰላም እንዲመለሱም ጥሪያቸውን አስተላልፈዋል የኢፌዴሪ መከላከያ ሰራዊት ሀገር አደጋ በገጠማት ጊዜ ሁሉ የማይተካ ህይወቱን እየከፈለ ሀገርን በመስዋዕትነት ያዳና ኃይል ነው ያሉት ከንቲባው፣ መላው የኢትዮጵያ ህዝቦች ከጎኑ ሊቆሙና ሊደግፉት ይገባልም ብለዋል። የሩሲያ ቱዴ አካዳሚ ከተለያዩ የመከላከያ ክፍሎች ለተወጣጡ የሚዲያ አባላት ስልጠና ሰጠ። ስልጠናው የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተሬት በኢትዮጵያ የሩሲያ ፌዴሬሽን ኤምባሲ ወታደራዊ ሚሽን ቢሮ ጋር በመተባበር የተዘጋጀ ሲሆን ስልጠናውን የሰጠው ደግሞ የሩሲያ ቱዴ አካዳሚ ነው። ሩሲያ ቱዴ አካዳሚ ዓለም አቀፍ የሚዲያ አውታር ከተለያዩ የመከላከያ ክፍሎች ለተወጣጡ የሚዲያ ባለሙያዎች አዲስ አበባ በሚገኘው የሩሲያ የሳይንስና የባህል ማዕከል ለሁለት ተከታታይ ቀናት የቆየ ስልጠናም ሰጥቷል። ስልጠናውን በንግግር የከፈቱት በሩሲያ የቱዴ አካዳሚ ዓለም አቀፍ ፕሮጀክት ኃላፊ ወይዘሮ አና ኮፍትኖቫ ስልጠናው በአፍሪካ ደረጃ የመጀመሪያ መሆኑን ገልጸው ይህም የኢትዮ ሩሲያ መልካም ግንኙነት ከፍተኛ ደረጃ ላይ ለመድረሱ አንዱ ማሳያ ነው ብለዋል። ወይዘሮ አና የስልጠናው ዋና ዓላማ የሚዲያ ሙያተኞች ዜና ከመሰብሰብ እስከ ፕሮዳክሽን ድረስ በነበራቸው አቅም ላይ አዳዲስ ሀሳቦችን በመጨመር የሙያተኞችን አቅም ማሳደግ መሆኑንም ተናግረዋል። የግጭት ቀጠና አዘጋገብ፣ የሞባይል ጋዜጠኝነት፣ ቀጥታ ስርጭትና የድሮን ካሜራ አጠቃቀም ሂደቶችን ምን መምሰል አለባቸው የሚሉት ርዕሰ ጉዳዮች በስልጠናው ላይ ከተነሱ ሀሳቦች ውስጥ ግንባር ቀደሞቹ ናቸው። አሰልጣኞቹ በየመን፣ አፍጋኒስታን፣ ሩሲያ፣ ዩክሬን እና በሱዳን በነበሩ ጦርነቶች ውስጥ በወታደራዊ ጋዜጠኝነት የሰሩ በመሆናቸው ያካበቱትን ልምድና ችሎታም ለሰልጣኞቹ አካፍለዋል። በስልጠናው ማጠቃለያ ላይ ሰልጣኞቹ በሰጡት አስተያየት መሰረት ወቅቱ የሚጠይቀውን የወታደራዊ ጋዜጠኝነት ሂደት ጠንቅቆ በማወቅ የሀገሩን ብሔራዊ ጥቅም የሚያስጠብቅና የተቋሙን የመረጃ ፍሰት የሚያቀላጥፍ የሚዲያ ባለሙያን ለማፍራት ስልጠናው የራሱ ሚናም ይጫወታል። በስልጠናው ከመከላከያ ሰራዊት ሥነልቦና ግንባታ ዋና ዳይሬክተሬት ከመከላከያ ሕዝብ ግንኙነትና ከመከላከያ መከታ መጽሔት ክፍል የተውጣጡ የሚዲያ ሙያተኞች ተሳትፈዋል። በመጨረሻም ከውጭ አገኘ ነው መረጃ የኢትዮጵያ ሰላም አስከባሪ ሰራዊት የሶማሊያ ተልእኮን በውጤት እየፈጸመ ነው ሲሉ ሜጀር ጀነራል ክንዱ ገዙ ገለጹ። የኢትዮጵያ መከላከያ ሰራዊት በሰላም ማስከበር ተልእኮ አስቸጋሪ ሁኔታዎችን በማለፍ በሶማሊያ በተለይም በደቡብ ምዕራብ ሶማሊያ ክልል ግዳጆችን በብቃትና በጥራት እየተወጣ መሆኑን የኤዩሶም ቺፍ ስታፍ ሜጀር ጀነራል ክንዱ ገዙ ተናግረዋል። ላለፉት ሶስት ዓመታት የሴክተር ሶስት አዛዥ ሆነው ሰላም አስከባሪ ሰራዊቱ ተልእኮን በውጤት እንዲፈጽም ሲመሩ የቆዩት ብርጋዴር ጀነራል በስፋት ፈንቴ ታቸውን አጠናቀው ለብርጋዴር ጀነራል ተክሉ ሁሬሳ ባስረከቡበት መድረክ የተገኙት ሜጀር ጀነራል ክንዱ ገዙ ብርጋዴር ጀነራል በስፋት ፈንቴ በብቃትና በቁርጠኝነት ላሳዩት የአመራር ጥበብ ምስጋና አቅርበዋል። የሴክተሩን አመራርና አባላት በመደገፍ በጋራ በመስራት ከሁሉም በላይ የጠንካራ ስነ ምግባር ባለቤት ሆኖ በመስራትና ለሌሎችም አራ ሆኖ መገኘት የቻሉ አመራር መሆናቸውን የገለጹት ሜጀር ጀነራል ክንዱ ገዙ ለአዲሱ የሴክተር ሶስት ዋና አዛዥ ብርጋዴር ጀነራል ተክሉ ሁሬሳ ስኬታማ ጊዜ እንዲሆንላቸውም ምኞታቸውን ገልጸዋል። ተገልጸዋል። የኤዩሶም ቺፍ ስታፍ ሜጀር ጀነራል ክንዱ ገዙ በሶማሊያ ሰላም ማስከበር ተልዕኮ ላይ ለሚገኙ የሴክተር ሶስት አመራርና አባላት፣ ለደቡብ ምዕራብ ሶማሊያ ክልል የስራ ኃላፊዎች፣ ሚኒስትሮች፣ የሀገር ሽማግሌዎች፣ የጸጥታ ኃይሎች፣ ሴቶችና ወጣቶች እንዲሁም የዩኤን ስታፍ ስራ ኃላፊዎችም ምስጋና አቅርበዋል። ላለፉት ሰላሳ አራት ወራቶች ከኢትዮጵያ ሰራዊትና ከሌሎች ጋር ውጤታማ ስራ መስራት በመቻሌ ደስታ ይሰማኛል ያሉት የሴክተር ሶስት ዋና አዛዥ የነበሩት ብርጋዴር ጀኔራል በስፋት ፈንቴ ሴክተሩን ለተረከቡት ብርጋዴር ጀነራል ተክሉ ሁሬሳ መል የስራ ዘመንም ተመኝተዋል። የሴክተር ሶስት ዋና አዛዥ ብርጋዴር ጀኔራል ተክሉ ሁሬሳ ከሁሉም ባለድርሻ አካላት ከአካባቢው መስተዳድርና ከሀገሬ ሰራዊት ጋር በመሆን የተሰጠኝን ተልእኮ በውጤት ለመፈጸም ዝግጁ ነኝም ብለዋል። የዩትዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎቻችን እነኚህ ይመስሉ ነበር። ቻናላችንን ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑላለሁ። በያላችሁበት መልካም ጊዜ